ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። ይህ ትዕዛዝ ግንቦት 30 ቀን 997 ዓ ም በብሔራዊ ቴሌቪዥን ጣቢያው የተላለፈ ነው። በወቅቱ ለቀጣዩ ቀን ሰኔ 1 ቀን 997 ዓ ም ህዝባዊ ሰልፍ ለማድረግ ጥሪ የተደረገበት ነበር። ነገር ግን የወቅቱ ጠቅላይ ሚኒስትር በብሔራዊ ቴሌቪዥን መጥተው ይህን ትዕዛዝ ሰጡ። ይህኛው ደግሞ የአዲስ አበባ ሰፈሮች የዕለቱ ድባባቸው ነው። ፍርሃት የሸበበው በጦር መሳሪያ አፈሙዝ የተከበበ ከቤቱ ከቤት ውጭ ያለ ጥቂት ሰው ወደ ቤቱ ለመግባት የሚሯሯጥበት፣ በቤቱ ያለም በራፉን ጠርቅሞ የተቀመጠበት እጅጉን የሚጨንቅ መንፈስ ያረበበበት አስጨናቂ ጊዜ ምርጫ 97 በኢትዮጵያ የፖለቲካ ታሪክ አስከትሎት የመጣው መዘዝ ቀላል የማይባል ከየትኛውም ኢትዮጵያዊ ልብ የማይጠፋ አዲስና ልብ ሰባሪ ሁነቶች የታዩበት በታሪክም የተሰነደ ጊዜ ነው። ይህ ምርጫ 97 ካመጣቸው እልፍ ጥፋቶችና ማኅበረሰባዊ ቀውሶች መካከል አንዱም ሰኔ አንድ ቀን 1997 ዓ.ም በመናገሻችን አዲስ አበባ የተፈጸመው ግፍ አንዱና ዋነኛው ነው። ለመሆኑስ ሰኔ 1 1997 ዓ.ም እንዴት ይታወሳል? አ ሮኢ0 የ1997 ዓ ም የፖለቲካ ምህዳር በኢትዮጵያ ታሪክ የተለየ ጉልህ ቦታ የሚሰጣቸው አበይት ክንዋኔዎች የተካሄዱበት ዘመን ነው። ፖለቲካው ይዞት የመጣው ውጥረት ሁለት ወር ባልሞላ ጊዜ ውስጥ በሀገሪቱ የበዛ ምስቅልቅልና ያልተጠበቁ ክስተቶች የታዩበትም ነበር። በገዢው የኢህአዴግና በቅንጅት ለአንድነትና ለዲሞክራሲ ፓርቲዎች የተጠሩት የመያዝያ 29 ና የመያዝያ 30 ህዝባዊ ሰልፎች የግንቦት ሰባት ሀገር አቀፍ ምርጫ ብሎም የሰኔ አንድ የንጹሐን ዜጎች የአደባባይ የግፍ ጭፍጨፋም ይጠቀሳሉ። በወቅቱ በኢትዮጵያውያን ዘንድ በዘመናት መካከል የማይረሳ ጊዜ ነበር። እልፎች ኢትዮጵያውያን የንጋት ምልክት ያዩ መስሏቸው ለምርጫ የወጡበት ጊዜ ይሁን እንጂ፣ የወቅቱ ገዢ መንግሥት ኢህአዴግ በምርጫ ውሳኔ ሥልጣኑን ለመልቀቅ ፍቃደኛ ያልሆነበት ይህም አቋሙ ዲሞክራሲን ናፍቆ በሌሊት እንቅልፉን አጥቶ ይመራኛል ብሎ ለመረጠው አካል ድምፁን ሰጥቶ ውጤት እየጠበቀ ለሚገኘው ሕዝብ ቁጣን የቀሰቀሰ ብሎም ይህ ቁጣ ወደ ሰላማዊ ተቃውሞ፣ ሰላማዊ ተቃውሞም ደግሞ ወደ አፈናና ግድያ እንዲቀየር ያስገደደ ነበር። የወቅቱ ወጣቶች ድምፃችን ይከበር ሲሉ በየሰፈራቸው በየአደባባዩ ድምፃቸውን ማሰማት ጀመሩ። ኢትዮጵያ ከአሁን በኋላ የምትተዳደረው ሕዝብ በመረጣቸው ወኪሎች ነው፣ ዲሞክራሲ ለኢትዮጵያ በሚልም መፈክር እያሰሙ ሰላማዊ ትግሉን ከጫፍ ጫፍ አቀጣጠሉት። አዲስ አበባ በአራቱም አቅጣጫ ከዋና ዋና አደባባዮች እስከ ሰፈር ውስጥ ትላልቅ መንገዶች እስከ ተቋማት እስከ ዩኒቨርሲቲዎች የተቀጣጠለን ተቃውሞ ማየት ጀመረች። በጊዜው ስልጣን ላይ በነበሩት ጠቅላይ ሚኒስትር አቶ መለስ ዜናዊ በተሰጠ ትዕዛዝ በተለየ መልኩ በአዲስ አበባ ወጣቶች ላይ የጥይት አፈሙዝ ተደገነ። ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። በያናው አጠራር አግአዚ የሚል መለያ ስያሜ የያዘው የሰላም ዘብ ወጣቶቹን ማሳደድ፣ ጥይትም ወደፊት ለፊታቸው መተኮስ፣ ብሎም ማሰር ጀመረ። አዲስ አበባ በደም ታጠበች። ገና ለጋ ወጣቶች፣ ተማሪዎች፣ ሰራተኞች፣ የቤተሰብ ኃላፊዎች ብቻ ዲሞክራሲን የናፈቁ ሁሉ ፍትህ ለኢትዮጵያ ያሉ ሁሉ መሥዋዕት ሆኑ። ሕይወታቸውን አጡም፣ በርካቶችም የአካል ጉዳት ደረሰባቸው። ሌሎች ለእስር ሲዳረጉ ዕድል ቀንቷቸው ከሀገር የሸሹም አያሌ ነበሩ። ታዲያ የወቅቱ የአዲስ አበባ ድባብ ይህን መሰል መልክ ይዞ ውሎ አምሽቶ ከራርሟል። ከሀያ ዓመታት ወደ ኋላ መለስ ብለን ያንን ጊዜ ስናስታውስ ገዢው ፓርቲ መንግስት ለመመስረት የሚያስችለኝን ድምፅ አግኝቻለሁ ብሎ ማወጁን ተከትሎ የህዝብ ቁጣ መነሳቱና የተቃዋሚ ፓርቲ መግለጫዎች በሬዲዮና በቴሌቪዥን እንዳይተላለፉ መከልከላቸው በቋፍ ላይ የነበረውን ውጥረት እጅጉን አባባሰው። ደግሞ ሌላም የህዝብ ቁጣን ያቀጣጠለው ጉዳይ የምርጫ ማጣራቱ ሂደት ፍትሐዊ አለመሆንና ታማኝነት የጎደለው ምርጫ መሆኑ ነው። ኢህአዲግ ስልጣኔን አልለቅም አለ። አዲስ አበባን ቅንጅት አሸንፏል ብሎ ቢልም በእጄ ብሎ የተቀበለው የምርጫ ውጤቱን ያመነ ኢትዮጵያዊ አንዳችም አልነበረም። ቁርጡን እወቁ፣ ይህን ስልጣን ማንም አይነካውም፣ ፓርላማውንም ለማንም አልለቅም፣ ወደ ቤተ መንግስቱም የሚጠጋ አንዳች አይኖርም አለ። ሕዝብ ተቆጣ፣ ቁጣ አየለ። ከጫፍ ጫፍ ጎማ ማቃጠል፣ መንገድ መዝጋት፣ ከጸጥታ አካላት ጋር መፋጠጥ የአዲስ አበባዎች የቀንከሌት ተግባር ሆነ። ነገር ግን ይህ ተቃውሞ እንደታሰበው አልሆነም። መንግሥት አፈናውን፣ ድብደባውን፣ ግድያውን አጠናክሮ ቀጠለበት። እናም ሰኔ አንድ የበርካታ አዲስ አበባ ወጣቶች ህልፈተ ሕይወት የታየበት በርካቶች ከህልማቸው የተጨናገፉበት በርካቶች የዲሞክራሲ ድባብ እንደናፈቃቸው ሳያዩት እስከ ወዲያኛው የተሰናበቱበት ጊዜ ሆነ። ሰኔ 1 997 ዓ ም አዲስ አበባ በወጣቶች ደም የታጠበችበት አሳዛኝ፣ ብሎም አስከፊ ትውስታ ሆኖ ዛሬን ድረስ ይታወሳል። እነሆ ድፍን።